ሰላም ጤና ይስጥልን የአሻም ተከታታዮች እንደምናላችሁ። ለዛሬ ዕለተ ረቡዕ ሚያዝያ 15 ቀን 2017 ዓ ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። በቅድሚያም ዋና ዋና ጉዳዮቹን በማስተዋወቅ እንጀምራለን። ጠቅላይ ሚኒስትር አብይ አህመድ የውጭ አገራት ጎብኚዎች ለአዲስ አበባ የነበራቸው እይታና ሀሳቤ መለወጡን ተናገሩ። የኢትዮጵያ ኤሌክትሪክ አገልግሎት ከዓለም ባንክ 54 ሚሊዮን ዶላር እንደተመደበለት ለአሻም በላከላት መረጃ አስታወቀ። ኢትዮጵያና ሩሲያ የጤና ስጋቶችንና ቀውሶችን ለመከላከልና ፈጣን ምላሽ ለመስጠት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ከውጭ ወደ ጋዛ የሚገባው የሰብአዊ ረድኤት ድጋፍ ከተቋረጠ 50 ቀናት መያዙን ተከትሎ እጅግ የከፋ ሲል የገለጸው የሰብአዊ ቀውስ መከሰቱን የተባበሩት መንግስታት የሰብአዊ መብቶች ማስተባበሪያ ቢሮ አስታወቀ። ተመልካቾቻችን፣ ቀደም ሲል ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ እንደተለመደው የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የውጭ ሀገራት ጎብኚዎች ለአዲስ አበባ የነበራቸው እይታና ሀሳቤ መለወጡን ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት በትላንትናው እለት የካዛንችስ አካባቢ የተሰራውን የኮሪደር ልማት ተሰርቶ መጠናቀቁን ተከትሎ በተገኙበት መሆኑን አሻም ከጠቅላይ ሚኒስትሩ ይፋዊ ገጽ ተመልክታለች። ተጨማሪ ጠቅላይ ሚኒስትር አብይ አህመድ በቂ ባልሆነ ቦታና ምንም አይነት መሰረተ ልማት ያልነበረው ሰዎች ያለቅድ በዘፈቀደ መልኩ በመደራረብ ይኖሩበት ነበር ያሉት ካዛንችስ ሰፈር ዛሬ ላይ የጋራ ጥረትና ለውጥ ሽልማታችን ሆኖ ተገኝቷል ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት የካዛንችስን የኮሪደር ልማት በይፋ መርቀዋል። ሰው የድካሙን የልፋቱን፣ የላቡን ፍሬ ይበላል የሚለው ሀሳብ በካሳንቺስ ስራችን ግልጥ ብሎ ይታያል። ከጥቂት ወራት በፊት ካሳንቺስ የነበረው መልክ ዛሬ ከምናየው ጋር በእጅጉ የተራራቀ ነው። ለእይታ የማይመች፣ ለኑሮ የማይመች የጥለሸ፣ የቆሸሸ፣ የሸተተ፣ በብዙ መልኩ ለሰው ልጅ ምቹ የማይባል ከባቢ ነበር። ያ የሆነበት ዋነኛው ምክንያት ረዘም ላለ ጊዜ ሰዎች በእቅድ ሳይሆን በዘፈቀደ በላይ በላዩ ሲደራረቡ ሲኖሩ ሲኖሩ የተፈጠረ ሰፈር ስለነበረ በቂ የሆነ ስፔስ በቂ የሆነ መሰረተ ልማት አልነበረው። በተለይ ከሰማይ ላይ ሆኖ ካሳንቺስ ሲታይ አዲስ አበባ ውስጥ ከሚያስፈሩ ሰፈሮች መካከል የሚጠቀስ ነው። በዚያ ምክንያት የሁለተኛው ዙር የኮሪደር ዴቨሎፕመንት ካሳንቺስን የሚነካ ሆኖ ተጀምሯል። በጥቂት ወራት ጊዜ ውስጥ ካሳንቺስ እንደዚህ ውቡና ማየት መቻላችን በእጅጉ የሚያኮራ ስራ ነው ከዚሁ አካባቢ ተነስተው ለማህበረሰባችን የከበረ የኑሮ ሁኔታ ለመፍጠር ያለንን ጽኑ እምነትና ተግባር በሚያሳይ አኳኋን ለኑሮ ወደ ተሻለ አካባቢ የተዛወሩትን ነዋሪዎች ከጥቂት ቀናት በፊት ጎብኝተን ነበር ሲሉ ማክለዋል። የተዛወሩበት አካባቢ እጅግ ምቹ መሆኑን ማየታቸውና ዛሬ ደግሞ የተነሱበትን ሰፈር ድንቅ የኮሪደር ልማት ስራ መመረቃቸውን ገልጸዋል። ከሁለት ሶስት ቀን በፊት ከዚህ የተነሱ ወገኖቻችን ለማየት ለፋሲካ ያሉበት ሰፈር ሄደን ነበር። እዚያ ያየነው አዲሱ የኑሮ ልምምዳቸው ቀድሞ ከነበረው የኑሮ ዘያቸው አንፃር ሲታይ በእጅጉ የተሻለ ነው። ለልጆቻቸው መማሪያ ወጥቶ መግቢያ፣ መጫወቻ፣ መመገቢያ በጣም በርካታ ነገሮች በውስጡ የያዘ ነው። ከዛ በላይ አሁንም መዘመን መሻሻል ይችላል። ያለቀ ስራ አይደለም። ግን ከነበረው ኑሯቸውና ሰፈራቸው አንጻር በፍጹም ሊወዳደር አይችልም። እድል አግኝቼ ያናገርኳቸው ሰዎችም ያረጋገጡልኝ ያንኑ ነው። ካሳንቺስ ከዚህ ቀደም የነበረው ሁኔታ ለረዥም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው ፈገግታ፣ ለረዥም ጊዜ ማበጠሪያ ፀጉሩን ሳይነካው የቆየ ሰው በፀጉር ላይ የሚታየው ገጽታ ምልክት ነበረች ያሉት ጠቅላይ ሚኒስትሩ ዛሬ ላይ በእንደዚህ አይነት ግርማ ሞገስ ተላብሳ መመልከት ትልቅ ስኬት ነው ሲሉ ተደምጠዋል። የዚህ የኮይደር ልማት ስራ የካሳንቺስን ለውጥ ሰዎች ማየት ያለባቸው ለራሳቸው ካላቸው ክብር፣ ሰዎች ስለነሱ ካላቸው እይታ አንጻር። ካሳንቺስ ከዚህ ቀደም የነበረ ሁኔታ ለረዥም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ ለረዥም ጊዜ ማበጠሪያ ፀጉሩን ሳይነካው የቆየ ሰው በፀጉሩ ላይ የሚታየው ገጽታ ለረዥም ጊዜ ሳይታጠብ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 በዚህ ግዝፈት የሚከወኑ ስራዎች ሰፋ ያለ ጥረት ይሻሉ፣ ጊዜያዊ ምቾቶች የሚነሱ ፈተናዎችንም ሊያስከትሉ ይችላሉ ያሉት ጠቅላይ ሚኒስትር አብይ ነገር ግን ለታላቁ የሀገር ጥቅም የሚከፈሉ አስፈላጊ መስዋዕትነቶች ናቸው ሲሉ ጠቁመዋል። ይህ የእድገት መንገድ መቀጥል ያለበት ነው፣ የታደሰ ተስፋ ይሰጣልና በተለይ ለልጆቻችን ነገ ሲሉም አስገንዝበዋል። የኢትዮጵያ ኤሌክትሪክ አገልግሎት ከዓለም ባንክ 54 ሚሊዮን ዶላር እንደተመደበለት ለአሻም በላከላት መረጃ አስታወቀ። አገልግሎቱ በአስር ከተሞች ለሚያከናውናቸው የመልሶ ግንባታና አቅም ማሳደግ ፕሮጀክት ማስፈጸሚያ የሚውል መሆኑን ገልጿል። ፍራውል ኃይሉ ተጨማሪ አለ። የኢትዮጵያ ኤሌክትሪክ አገልግሎት በሰባ ሁለት ከተሞች የኤሌክትሪክ መስመሮችን ማሻሻል የሚያስችልና በአስር ከተሞች የመልሶ ግንባታ አቅም የማሳደግ ፕሮጀክት ለመጀመር ዝግጅት እያደረገ መሆኑን አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት በዲስትሪቢሽን መስመሮች እርጅና ምክንያት በከተሞች እያጋጠመ ያለውን የኃይል መቆራረጥ ችግር ለመቅረፍ በተመረጡ አስር ከተሞች የዲስትሪቢሽን መስመር መልሶ ግንባታና አቅም ማሳደግ ስራ ለመስራት ፕሮጀክት ቀርጾ ወደ ስራ መግባቱን ተቋሙ ለአሻም በላ እንደተደረገላት መረጃ አስታውቋል። አገልግሎቱ የዲስትሪቡሽን መስመር መልሶ ግንባታና አቅም ማሳደግ ፕሮጀክት ተግባራዊ የሚያደርግባቸው ከተሞች መካከል ነቀምት፣ አምቦ፣ ሱሉልታ፣ ቢሾፍቱ፣ አሰላ፣ ደብረ ብርሃን፣ ዲላ፣ ሆሳና፣ አሶሳና በጅጅጋ ከተሞች መሆናቸውንም አስታውቋል። ፕሮጀክቱ በሶስት ምዕራፍ ተከፋፍሎ የሚከናወን መሆኑን ተቋሙ ገልጾ በመጀመሪያ ዙር ቢሾፍቱ፣ ሱሉልታና ደብረ ብርሃን፣ በሁለተኛ ዙር አሰላ፣ ሆሳና፣ ዲላና ጅጅጋ እንዲሁም በሶስተኛ ዙር አምቦ፣ ነቀምትና አሶሳ ከተሞችን እንደሚሸፍንም የአገልግሎቱ መረጃ ይጠቁማል። ፕሮጀክቱ ሁለት መቶ አዳዲስ ትራንስፎርመሮችን የመትከል እንዲሁም አንድ ሺ ትራንስፎርመሮችን የማሻሻልና አንድ ሺ አንድ መቶ ሶስት ኪሎ ሜትር የሚሆኑትን የመካከለኛ ቮልቴጅ መስመር የማስፋፊያና የማሻሻያ ስራን የሚያካትስ መሆኑን ማስታውቋል። አገልግሎቱ በእነዚህ ከተሞች ለሚያከናውናቸው የመልሶ ግንባታና አቅም የማሳደግ ፕሮጀክት ሰርቶ ለማጠናቀቅ ከዓለም ባንክ 54 ሚሊዮን የአሜሪካ ዶላር የተመደበለት መሆኑንም አሻም አገልግሎቱ ከላክላት መረጃ መረዳት ትችላለች። በመጀመሪያ ዙር ለሚገነቡ የደብረ ብርሃን፣ ሱሉልታና ቢሾፍቱ ከተሞች የፕሮጀክት ግንባታ ስምምነት ኤዊልክነስ ከተሰኘው ኢንጂነሪንግ ኩባንያ ጋር ውል ተፈጽሞ ወደ ስራ መገባቱም ተረጋግጧል። በሌላ በኩልም አገልግሎቱ በ11 ክልሎች በሚገኙ 72 ከተሞች ላይ የኤሌክትሪክ መስመሮችን ለማሻሻልና አቅም ለማሳደግ የሚያስችል የኢንጂነሪንግ ዘርፍ ሪፎርም ኢንቨስትመንትና ዘመናዊነት በኢትዮጵያ የተሰኘ ፕሮጀክት ለመተግበር ዝግጅት እያደረገ መሆኑን አስታውቋል። ይህ ፕሮጀክት በዋናነት የኃይል አቅርቦት ጥራት ለማሻሻል፣ የከተሞች ኢኮኖሚ ልማት ለማሳደግ፣ የህዝቡን የኑሮ ደረጃ ለማሻሻልና የኤሌክትሪክ ኃይል አቅርቦትን አስተማማኝ ለማድረግ ያለመ መሆኑም ተገልጿል። ፕሮጀክቱ በ72 ከተሞች ከተሞች የሚገኙ የመካከለኛ ና የዝቅተኛ የኤሌክትሪክ መስመሮችን የሚያሻሽል ና የሚያዘምን ሲሆን በዚህም የትራንስፎርመሮችን አቅም ማሻሻል፣ የኃይል ብክነት መቀነስ፣ የቮልቴጅ መዋዠቅን ማስተካከል ና በኤሌክትሪክ አገልግሎት አሰጣጥ ላይ ያለውን የጥራት ጉድለት መቀነስ እንዲሁም አስተማማኝነት ለመጨመር የሚያስችል ነው ተብሏል። በፕሮጀክቱ የሚከናወኑ ተግባራት 6183.28 ኪሎ ሜትር የመካከለኛ ቮልቴጅ ነባር መስመሮችን አቅም ማሳደግ ማድረግ ማዘመን 5569 ዲስትሪቢሽን ትራንስፎርመሮችን አቅም ማሳደግ 887479 አዳዲስ ደንበኞችን የኤሌክትሪክ አገልግሎት ተጠቃሚ እንዲሆኑ የሚያስችል የኤሌክትሪክ መሰረተ ልማት አቅም የሚፈጥርም ነው ተብሏል። ፕሮጀክቱ ተጠናቆ ወደ አገልግሎት ሲገቡ በከተሞች እያደገ የመጣውን የኤሌክትሪክ ኃይል ፍላጎት መጠንና በጥራት ለደንበኞች ለማቅረብ ያስችላል። በማሰራጫ መስመሮች ላይ የሚታየውን የኃይል መቆራረጥ መዋዠቅና የ ኃይል ማነስ የሚቀንስና የዲስትሪቢሽን የቴክኒካል ኃይል ብክነት የሚቀንስ እንዲሁም አዳዲስ ደንበኞችን ማግኘት የሚያስችል የኔትወርክ አቅም የሚፈጥር መሆኑንም አገልግሎቱ ለአሻም ላከላት መረጃ ይጠቁማል። ኢትዮጵያ በወታደራዊ አቅሟ ከአፍሪካ በአምስተኛ ከዓለም ሃምሳ ሁለተኛ ደረጃ ላይ እንደምትገኝ ግሎባል ፋየር ፓወር የተሰኘ ዓለም አቀፍ ድረገጽ ይፋ አደረገ። የዓለም ሀገራትን ወታደራዊ አቅምን በመመዘን በየዓመቱ የጦር ሰራዊቶችን ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ የ2025 የ145 ሀገራትን የወታደራዊ አቅም ደረጃ ይፋ ማድረጉን አሻም ተመልክታለች። በዚህ መሰረት ኢትዮጵያ ያላትን ወታደራዊ አቅም ከአፍሪካ አምስተኛ ከዓለም ደግሞ 52ተኛ ደረጃ ላይ እንዳስቀመጣት መረጃ ያመላክታል። በደረጃ ሰንጠረዡ ከአፍሪካ ግብፅ፣ አልጄሪያ፣ ናይጄሪያ እና ደቡብ አፍሪካ ከ1 እስከ 4 ያለው ደረጃ በመያዝ በወታደራዊ ኃይላቸው የአህጉሪቱ ቀዳሚ ደረጃዎች ሲይዙ ኢትዮጵያም አምስተኛ ደረጃ በመያዝም ትከተላለች። ግሎባል ፋየር ፓወር በመረጃው ኢትዮጵያን ጨምሮ በቀዳሚነት የተቀመጡት እነዚህ አፍሪካ ሀገራት በህዝብ ብዛትና በምጣኔ ሀብትም በአህጉሪቱ ውስጥ በከፍተኛው ቦታ ላይ የሚገኙ ስለመሆናቸው አስታውቋል። ኢትዮጵያ በአሁኑ ሰዓት 118 ሚሊዮን ህዝብን በመያዝ ከአፍሪካ በሁለተኛ ደረጃ ላይ እንደምትገኝ የገለጸው ሪፖርቱ የምድር የአየርና የባህር ኃይል ያላት መሆኗንና በወታደራዊ አቅሟ በዙሪያዋ ከሚገኙ ጎረቤት ሀገራት በቀዳሚ ደረጃ ላይም ትገኛለች ብሏል። ከ160 ሺህ በላይ መደበኛ ሰራዊት ያላት ሲሆን ከ2 ቢሊዮን 97 ሚሊዮን ዶላር በላይ ዓመታዊ በጀት በመመደብ በዙሪያዋ ካሉት ሀገራት ሁሉ ከፍተኛውን ገንዘብ ለሰራዊቷ እንደምታውል የግሎባል ፋየር መረጃ ያመላከታል። ጎረቤት ሀገሮች ከሆኑት የምስራቅ አፍሪካ ሀገራት መካከል ኤርትራ ከዓለም 120ኛ እንዲሁም ከአፍሪካ 26ተኛ ደረጃን የያዘች ሲሆን፣ ሱዳን ከአፍሪካ 9ኛ ከዓለም 73ኛ ስትሆን ሌላኛዋ ምስራቅ አፍሪካዊቷ ሀገር ኬንያ ከአፍሪካ 11 ከዓለም 83ኛ ደረጃ ላይ እንደምትገኝ ተነግሯል። በሰንጠረዡ ግርጌ ከተቀመጡት የአፍሪካ ሀገራት መካከል የኢትዮጵያ ጎረቤት ሀገር የሆነችው ሶማሊያ ከመጨረሻዎቹ ቤኒንና ሴንትራል አፍሪካ ሪፐብሊክ ከፍ ብላ 36ኛ ደረጃ ላይ ተቀምጣለች። በዓለም ላይ ሀያል ወታደራዊ አቅም ያላቸው በምጣኔ ሀብት የዳበሩት አሜሪካ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ ከአንድ እስከ አምስት ያለው ደረጃ መያዛቸውን የግሎባል ፋየር መረጃ ያመላክታል። ይህ ዓለም አቀፍ ድረገጽ ይፋ ያደረገው መረጃ ተከትሎ አሻም ባደረገችው ዳሰሳ በኢትዮጵያ መንግስትም ሆነ ስማቸው በሪፖርቱ የተገለጹ አገራት በደረጃ ምደባው ላይ የሰጡት አስተያየት አልተመለከተች። ኢትዮጵያና ሩሲያ የጤና ስጋቶችንና ቀውሶችን ለመከላከልና ፈጣን ምላሽ ለመስጠት የሚያስችላቸው የመግባቢያ ስምምነት ተፈራረሙ። የመግባቢያ ስምምነቱ የፈረሙት የጤና ሚኒስትር ዶክተር መቅደስ ዳባ መሆናቸውን አሻም በታደመችበት መድረክ ተመልክታለች። በዛሬ ዕለት የጀመረውና ለተከታታይ ሶስት ቀናት እንደሚቆይ የተገለጸው የመጀመሪያው የሩሲያ አፍሪካ የሕክምና ፈጥኖ ደራሽ ቡድን የጋራ የስልጠና መርሃ ግብር በአዲስ አበባ መካሄድም ጀምሯል። ብርሃን ሸቴ ኢትዮጵያና ሩሲያ የጤናና ደህንነት ማሻሻል፣ ወረርሽኞች መለየት፣ መከላከልና ፈጣን ምላሽ መስጠት የሚያስችላቸውን የመግባቢያ ስምምነት በኢፌዴሪ ጤና ሚኒስቴርና በሩሲያ ኤምባሲ አማካኝነት በዛሬው ዕለት ተፈራርመዋል። ስምምነቱ የተፈጸመው የጤና ስጋቶችና ቀውሶችን በመከላከል ፈጣን ምላሽ መስጠት ያስችላል የተባለው የመጀመሪያው የሩሲያ አፍሪካ የህክምና ፈጥኖ ድራሽ ቡድን የጋራ ስልጠና መርሃ ግብር በአዲስ አበባ መካሄድ መጀመሩን ተከትሎ ነው። ኢትዮጵያ የብሪክስ አባል ከሆነች በኋላ ባለፈው ዓመት በነበራት የመጀመሪያ ተሳትፎ ላይ አጀንዳው በዋናነት ያተኮረው ጤና ላይ እንደነበር የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ሚኒስትሯ ሩሲያ የተካሄደው አመታዊ ጉባኤ ትኩረቱ ጤና ላይ እንደነበር ገልጸው በውይይቱ መሰረት የሰው ኃይል ስልጠናና የቁሳቁስ ድጋፍ እንዲኖር ምክክር መደረጉን አብራርተዋል። ኢትዮጵያ ብሪክስን የተቀላቀለችበት ጊዜ በኋላ በፈረንጆች 2024 በባለፈው አመት ማለት ነው ኢትዮጵያ የብሪክሱን የአንድነት ስብሰባ በራሻ በተካሄደም ጊዜ ተሳትፋለች። ፎርማሊ ለመጀመሪያ ጊዜ የተሳተፈችበት ስብሰባም ራሻ በነበረው የብሪክስ ሆስት በምታደርገው ጊዜ ነው። ለእኛ እንደ ጤና ሴክተር በብሪክስ ውስጥ አንድ የተሰራ ስራ ምንድን ነው? በባለፈው አመት ብዙ የነበሩት አጀንዳዎች በጤና ዙሪያ ነበሩ ከበሽታ መከላከል ቀድሞ ከመተንበይ ከዛም በኋላ ደግሞ የምናደርጋቸውን ምላሾች ከማስተካከል አንጻር ዓለም ላይ የሚሰሩ ስራዎች በተለይም ደግሞ የብሪክስ አባል አገራት የሆኑ አገሮች እንዴት አይነት ዝግጅት ያስፈልጋቸዋል በሚል በባለፈው አመት በጣም ብዙ ዝግጅቶች ተካሂደው ነበረ። ሌሎች አጀንዳዎችም አሉ። ከጤናው አንጻር ግን ትልቁ አጀንዳ የነበረው በዚህ ላይ የሰዎች ስልጠናዎችን መጨመር፣ ለሀገር ብቻ ሳይሆን ለአፍሪካ ሌሎችም አገሮች የሚሆን አቅምን ማጎልበት ከዛ በተጨማሪም ደግሞ እንዲህ የሚቀጥሉ ድጋፎችን ማጠናከር ነበረ። የላብራቶሪ አገልግሎትን የሚያሻሽሉ መሳሪያዎች ከሩሲያ መንግስት ለጤና ሚኒስቴር ድጋፍ ተደርጓል። ሚኒስትሯ ድጋፉ በተለይ የወረርሽኝ በሽታ ለመግታትና ለሚከሰቱ በሽታዎች ፈጣን ምላሽ ለመስጠት የሚያስችል ነው ሲሉ ተናግረዋል። ከአፍሪካን ዩኒየን ስብሰባ በኋላ የራሻ የጤና ሚኒስቴርም መጥተው ነበረ። ያኔ ከነበሩን ስብሰባዎች ውስጥ ከወጡም ጠንካራ ስራዎች ውስጥ አንዱ ከዚህ በፊት የነበረን የኔ ዲፕሎማቲክ ለማሳነት ከፍ የሚያደርግ ጠንካራ ነገር የተደረገው። ዛሬ ላይ ያለው ደግሞ የላብራቶሪ ሞባይል ላብራቶሪዎችን ለሀገራችን በስጦታ መልክ ሰጥተዋል ማለት ነው። እነዚህ ሞባይል ላብራቶሪዎች እንግዲህ በተለያዩ የአፍሪካ ሀገሮች ውስጥ እንደሚታየው አንዳንድ ወረርሽኞች በሚከሰቱበት ጊዜ ላብራቶሪው ወደ ህዝቡ መጠጋት የሚችልበትን አቅም መጨመር ነው ማለት ነው። እንደዚህ አይነት አገልግሎት ድጋፎችን ለሌሎች አገሮች ሲያደርጉ እንደቆዩ እንደነበር የመጡት ዴሌጌቶችም፣ የመጡት ተወካዮችም ገልጸዋል። በዛሬው ደግሞ ስብሰባ ከመቶ በላይ የሚሆኑ ተሳታፊዎች ተገኝተው በዚህ አይነት ላብራቶሪ ብቻ ሳይሆን እድገተኛ ወረርሽኞችና ና ሌላ አይነት ምላሾች ለመስጠት የማሰልጠን ስራ ለሀገር ብቻ ሳይሆን ለአፍሪካም የሚሆን አቅም ከማጎልበት አንጻር የስልጠና አቅም የሚጎለብትበት ነው። ዛሬ ተጀመረው የመጀመሪያው የሩሲያ አፍሪካ የህክምና ፈጥኖ ድራሽ ቡድን የጋራ ስልጠና ከ15 የአፍሪካ ሀገራት የተውጣጡ ባለሙያዎች መሳተፋቸውን ዶክተር መቅደስ አብራርተዋል ይህም ጠንካራ አህጉር አቀፍ የጤና ምላሽ ለመስጠት እንደሚያግዝ ገልጸዋል። አስራ አምስት ሀገር የአፍሪካ ሀገሮች ተወካዮች መጥተዋል። በዚህ ዙሪያ ላይ ስልጠናን ይወስዳሉ። የእኛ የህብረተሰብ ጤና ኢንስቲትዩሽን የአርመን ሃንሰን ሪሰርች ኢንስቲትዩሽን እንዲሁም በሪሰርችና በምላሽም የሚያግዙ በላቦራቶሪና በቅኝት ምላሽ እንዲሁም ደግሞ ድንገተኛ አገልግሎቶችን ከመስጠት አንጻር በአህጉር አቀፍ ያለንን ለምሳሌ እንደ አፍሪካን ሲዲሲ የአፍሪካን ሲዲሲ መቀመጫ እንደሆነ ይታወቃል። በቅርብ ጊዜ ክቡር ጠቅላይ ሚኒስትር ተገኝተው እንደዚህ አይነት ላቦራቶሪዎች ለዚህ የሚሆኑ ስልጠናዎች ለኢትዮጵያ ብቻ ሳይሆን በዚሁ ለአፍሪካ ሀገሮችም ለ15 አፍሪካ ሀገሮችም ስልጠና ይካሄዳል፣ በነዚህ ቀናት ማለት ነው። የእርስ በርስ ግንኙነት ያጠናክርልናል አብረን መስራታችን አብረን መከላከላችን አብረን ደግሞ ምላሽ መስጠታችን የአንድ ሀገር ብቻ ሳይሆን የአህጉር አቀፍ የጤና ምላሻችንን የማጠናከር አቅም ይጨምራል ማለት ነው። በዛሬው ዕለት በተጀመረው የመጀመሪያው የሩሲያ አፍሪካ የሕክምና ፈጥኖ ድራሽ ቡድን የጋራ ስልጠና ላይ ዓለም አቀፍ ድርጅቶች፣ ከሩሲያ የመጡ የጤና ባለሙያዎችና ከፍተኛ አመራሮች እንዲሁም ከኢትዮጵያ የተለያዩ ክልሎች የተውጣጡ በርካታ ባለሙያዎች ተሳትፈዋል። ሳልሳይ ወያነ የትግራይ ክልል ጊዜያዊ አስተዳደር ከጅምሩ የተዋቀረበት መንገድ አካታችነት የጎደለው በመሆኑ ድጋፍ አልሰጠውም ሲል ትችቱን ሰነዘረ። የትግራይ ክልል ጊዜያዊ አስተዳደር ለሁለት ዓመታት የተካሄደውን የሰሜን ኢትዮጵያ ጦርነት ተከትሎ በዶ አፍሪካ ፕሪቶሪያ ከተማ ጥቅምት 23 ቀን 2015 ዓ ም የተደረሰውን የሰላም ስምምነት ተከትሎ መዋቅሩ ይታወቃል። ኃይለ ገብረኤል ታደሰ በትግራይ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል የሆነው ሳልሳይ ወያነ ትግራይ የጊዜ አስተዳደሩ ፕሬዝዳንት የነበሩትን ጌታቸው ረዳን በማንሳት ታደሰ ወረደን በቦታቸው መተካታቸውን ተከትሎ እንደ አዲስ ካቢኔው እየተዋቀረበት ያለውን መንገድ እንደማይደግፈው ገልጿል። የፓርቲው ሊቀመንበር አሉላ ኃይሉ የካቢኔው አወቃቀር መቀየሩንና በዚህ መሰረት በምክትል ፕሬዝዳንት ስር የነበረው ምርጫ የሚያመቻቸው ክፍል መነሳቱንና በፕሪቶሪያው ስምምነት መሰረት ይተዳደሩ የነበሩ ክፍሎች በቀጥታ ተጠሪነታቸው ለፕሬዝዳንቱ መደረጉን አነስተዋል። ኮሚቴ ኮሚቴያች ማለት ካቢኔያቸውን ከማጽደቃቸው በፊት ካቢኔውን አወቃቀር ቀይረዋል እና በዋናነት ለምክትል ፕሬዚዳንት ደረጃ ይመራ የነበረው የዲሞክራታይዜሽን እና የምርጫ ዝግጅ የሚያደርግ አንድ ኃላፊነት ሙሉ ለሙሉ አስወገዱ። ከዛ በኋላ ደግሞ በክሬከሪያ ይመራ የነበሩት ቢሮዎች ሙሉ ለሙሉ ወደ እሳቸው ሪፖርት እንዲያደርጉ ተደረገ። በተጨማሪም በፕሪቶሪያ ስምምነት መሰረት አካታች መሆን እንደሚገባው እና ከዚህ ቀደም የነበረው ጊዜ አስተዳደርም ውጤታማ እንዳይሆን ያደረገው ይህ መሆኑን ገልጸው የአሁኑ አደረጃጀት ደግሞ የነበሩትን ሁለት የተቃዋሚ ፓርቲ ወንበሮችን ማንሳታቸውን ገልጸዋል። የፕሪቶሪያ ሁሉንም አካታች ይል ነበረ። በባለፈው ሁለት አመት ደግሞ ያ ስላልነበረው ነው ሁሉም ነገር ችግር ውስጥ የገባል። እያስተዳደሩ አካታች እንዲሆን ስንጠይቅ ነበረ። አሁን ደግሞ ይባስ ብለው ጭራሽ የነበሩ የተሰሩትን አንድ የተቃዋሚ ፓርቲ ሁለት ወንበር ይዞ ነበር። ውሃ ሀብት የሚለውን ቀምጠውታል፣ ማለት ሞር ሪሶርስ አለው ብለው ስላሰቡ። በዚህ መሰረት የፓርቲው ጥያቄ በዚህ መንገድ የተደራጀ ካቢኔ በቀጣይ ነጻና ፍትሐዊ ምርጫ ማካሄድ እንደማይችል እና በስምምነቱ መሰረት አካታች መሆን እንደሚገባው መሆኑን አንስተዋል። የእኛ ተቃውሞ ምንድነው? እንደዚህ አይነት ካቢኔ በሚቀጥለው ምርጫ ነጻና ፍትሐዊ ምርጫ ሊያካሄድ አይችልም። ፍላጎትም የለውም ያው የነበረውን ስርዓት ከማስቀጠል ውጭ ማለት ነው። በዛ በላይ ደግሞ አስበው እነዛ ሪሶርስ ያለባቸውን ቦታዎች መያዛቸው ደግሞ ሪሶርስ ለመሰብሰብ አስበዋል። ሪሶርሱን ደግሞ ምርጫ ለባጅ በርበር ነው የሚጠቀሙት፣ ወይ ደግሞ ለሌላ እኩይ ዓላማ ናቅም። ስለዚህ ይሄም ጤና አለበት፣ መቆም አለበት። ከማንም በላይ ደግሞ የፕሪቶሪያ ውል የአስተዳደሩ አካታች መሆን አለበት ይላል። ስለዚህ ፕሪቶሪያ ውል የሚቃረብ የሚያፈርስ አካሄድ ነው እየተሄደ ያለው። ጉዳዩን በተመለከተም ከጊዜው አስተዳደሩ ጋር ለመነጋገር ያደረጉት ሙከራ ስለመኖሩ ከአሻም ለተነሳላቸው ጥያቄ ለመነጋገር ሙከራ ማድረጋቸውን ሆኖም ግን እንዳልተሳካላቸው የፓርቲው ሊቀመንበር አሉላ ሀይሉ ተናግረዋል። እሳቸውን እንግዲህ ፕሬዚዳንት ለማግኘት ያደረግነው ጥረት አልተሳካም። እሳቸው ደግሞ በፍጹም ኮንታክት ላይ አልሞከሩም። ያው እኛ ደግሞ ከፌዴራል መንግስቱ ጋር አካታች እንዲሆን በቁጥር በፐርሰንት ራሱ ተቀምጦ የተስማሙበት ነገር አለ ተብሎ ሰምተንም ስለነበረ ኢንፎርማልም ቢሆን ያን ያደርጋሉ ነው ጠብቀን የነበረው። አሻም በጉዳዩ ላይ የትግራይን ጊዜያዊ አስተዳደርን ሀሳብ አስተያየት ለማካተት ያደረገችው ከፍተኛ ጥረት ለጊዜው አልተሳካም። አስተዳደሩ ምላሽ በሰጠበት አፍታ ታስተናግዳለች። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ የውጭ አገራት ጎብኚዎች ለአዲስ አበባ የነበራቸው እይታና ሀሳቤ መለወጡን ተናገሩ። የኢትዮጵያ ኤሌክትሪክ አገልግሎት ከዓለም ባንክ 54 ሚሊዮን ዶላር እንደተመደበለት ለአሻም በላከላት መረጃ አስታወቀ። ኢትዮጵያና ሩሲያ የጤና ስጋቶችንና ቀውሶችን ለመከላከልና ፈጣን ምላሽ ለመስጠት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ከውጭ ወደ ጋዛ የሚገባው የሰብዓዊ ረድኤት ድጋፍ ከተቋረጠ 50 ቀናት መያዙን ተከትሎ እጅግ የከፋ ሲል የገለጸው የሰብአዊ ቀውስ መከሰቱን የተባበሩት መንግስታት የሰብአዊ መብቶች ማስተባበሪያ ቢሮ አስታወቀ። ተመልካቾቻችን ለዛሬ ዕለተ ረቡዕ ሚያዝያ 15 ቀን 2017 ዓ ም ያዝንላችሁ። የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ የእለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስ ዜናዎችና ወቅታዊ ፕሮግራሞቻችን ለመከታተል ሁሉም የማህበራዊ ትስስር ገጾቻችን ፌስቡክ፣ ቲክቶክ፣ ቴሌግራም እና ዩቲዩባችን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በዚሁ አጋጣሚ ጥሪያችን እናስተላልፋለን። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን!